የህፃን ባምላክ ጌታቸው ፍትህን አገኝታለች የሚለው ነገር አዲስ ዜና ነው። በጣም ነው ደስ ያለኝ ስሳማው ራሱ እውነት ከሆነ በጣም ነው በቃ ደስ ያለኝ ማለት ነው። ምክንያቱም ብዙ ህፃናት ፍትህ ሳያገኙ እስከ ዛሬ ቆይቷል ማለት ነው። በነገራችን ላይ ሰላም ሳላላችሁ፣ ሰላም ሰላሞች፣ የሎሎ ዩቲዩብ ቤተሰቦች እንዴናችሁ? ደህና ናችሁ ወይ? ወያላችሁ በሰላማችሁ በዝቲ በለ ወሬው ስንቀጥል ህፃን ባምላክ ጌታቸው እንግዲህ የዛሬ ሁለት ዓመት በሚገርም ሁኔታ ነበረ እየተገደለችው ማለት ነው። በጣም ህዝቡ በዛን ሰዓት በጣም ቁጣ አንስቶ ነበረ። በጣም የምታሳሳና በጣም የምታሳዝን ልጅ ነበረች። የድሬደዋ ከተማ ህዝብ ሙሉ እንባቸውን የአራጮላት ልጅ ነበረች ና በጣም የምታሳዝን ልጅ ነበረች እንግዲህ እንደማንኛውም ሰው ወላጅ አባቷና ወላጅ እናቷ ተጋርቶ ነበር የሚኖሩት። እንግዲህ በአንድ ቀን ደግሞ ትዳራቸውን ማለት ተበተነ፣ ተፋቱ። እንግዲህ ባምላክ ህጻን ልጅ ደግሞ የነበረችው እናቷ ጋር ነው እያሳደገቻትም ነበር። አባቷም እንደዛ በዛ መሀል እንግዲህ እናቷ ደግሞ ሌላ ሰው ታገባለች። እንጀራ አባት ማለት ነው። እንግዲህ በዛን ሰዓት ህፃን ባምላክ ጌታቸውን በእንጀራ አባቷ ተደፍራለች ማለት ነው። አስራ አንድ አካባቢ አስራ ሁለት መሰለችኝ ኦረዲ እንግዲህ በተደፈረች ጊዜ መረጃዎችን ለማጥፋት ሲሉ እንግዲህ ለረዥም ጊዜያት እናቷም ተባብረው ከእንጀራ አባቷ ጋር መረጃውን እንዳታወጣ ብዙ ስቃዮች እና ብዙ ነገሮችን ሲያደርሱባት የነበረች ህፃንች ናት ማለት ነው እና በዚህ አጋጣሚ ፍትህን ስላገኘች በጣም ነው ደስ ያለኝ ግን ሁለቱም እንግዲህ በሞት እንዲቀጡ ተወስነዋል ማለት ነው። ግን ሲወሰን ይሄ ነገር ትክክለኛ ድርጊቱ ይደረጋል ወይ የኔ ጥያቄ ማለት ነው። እና እንግዲህ ሌሎቹን ፍትህ ያላገኙ ህጻናት፣ በጣም ብዙ ህጻናት አሉ፣ በግፍ የተገደሉ፣ በማያውቁት ነገር የተገደሉ። እስከ ዛሬ ስንት ህጻናት አሉ ማለት ነው። ስለዚህ እነዚህ ህጻናት ፍትህ ማግኘት አለ ግን ማነው ህፃን ባምላክ ጌታቸው እና ደግሞ እንዲሁም ደግሞ በቅርብ ጊዜ የተገደለችው ፌቨን ህፃን አለችው። እና እሱም ፍትህ ማግኘት አለባት ብዬ ነው ማስበው። ህፃናት በማያውቁ አይገደሉ ነው ምለው፣ በማያውቁት ነገር ለምን ይገደላሉ? እና ደግሞ እንግዲህ ባምላክ ጌታቸው በዛን ሰዓት መረጃውን ለማጥፋት እንጀራ አባቷ ሆንና በጆር ለማጥፋት ብዙ በደል ሲያደርሱባት እና በመጨረሻ እንግዲህ እንጀራ አባቷ እና የገዛ እናቷ ቀጥቅጠው ነው ማለት ነው የገደለዋ። ስለዚህ እኔ ግን የምለው እናት እኔ ግን ሳስበ ሳስበ በዛን ሰዓት ራሱ እንደዚህ የሚተናገር ሴት ግን እናቷ አይደለችም። እውነት ከአንጀቷ የወጣች ልጇ ናት ምናምን ያልኩት ምክንያቱም እናት የፈለገ ነገር ቢሆን ለልጇ የፈለገ የፈለገ መጥፎ ብትሆነ እራሱ ለልጇ ሞትን አትመኝም። እውነት ለመናገር እና በጣም ከባድ ነበረ። በስንት ሰዓት የዛሬ ሁለት አመት ትዝ ካላችሁ በጣም በጣም በቃ ህዝቡ ያለቀሰበት ጊዜ ነበረ። እና እንግዲህ ፍትህን በማግኘቷ በጣም ደስ ያለኝ ይህንንም ቸር ወሬ በመስማቴ እኔ እውነቴን ለሌሎቹም ልጆች ለልጁ ለሌሎቹም ህፃናት ተስፋ አለ ማለት ነው ብዬ ነው ያሰብኩት። ማለት ነው እና ሌሎቹ መቀጠል አለባቸው ፍትህ ማግኘት አለባቸው ብዬ ነው አስበው። ስለዚህ እንግዲህ የህፃን ፌቨን ፍትህ እንግዲህ እናት ወላጅ እናቷና እንጀራ አባቷ በሞት እንዲቀጡ ተወስኗል ማለት ነው። በነገራችን ላይ ይሄ ማለት ቀላል አይደለም፣ ግን ያው ተወሰነ እንጂ ተግባር ላይ ይውላሉ የሚለው ቢ ማለት ነው። መቼም በነገራችን ላይ ሰው የፈለገ ነገር የሰውን ነፍስ ቢያጣም ቢያጠፋ አንድ ቀን ተጠያቂ ይሆንበታል ይቆያል እንጂ ጊዜው ሊረዝም ይችላል። ጊዜው ሊቆይ ይችላል እንጂ እውነት የምላችሁ ማንም ሰው ባጠፋው አንድ ቀን ይጠየቅበታል፣ ይቀጣበታል። ማንም የሚያልፍ ሰው የለም። ስለዚህ የሌሎችም ህፃናት ነፍስ ፍትህ ማግኘት አለባት። ስለዚህ ፍትህ ማግኘት አለባቸው እያላችሁ እውነቴን ነው የምላችሁ። ድምጻችሁን አሰሙ። ሌሎችም አሉ ፍትህ ያላገኙ ህፃናት። ስለዚህ እንግዲህ ወላጅ አባቷ የባምላክ ጌታቸው እንግዲህ ጌታቸውን ወላጅ አባቷ ሰንሳት በጣም ነበረ ሀዘን ውስጥ የነበረው በጣም ነበረ የሚያሳዝነው። እንግዲህ መልካሙ ዜና ይሄ ንላቸዋለሁ። ላይክ ሰብስክራይብ እያደረጋችሁ የሎሚቱን ቤተሰብ ተቀላቀሉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ስር ጻፉልኝ። መልስላችኋለሁ ማለት ነው። ለነበረን ጊዜ ብሎ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አብራችሁን ቆዩላችኋለሁ ባ ቤተሉ